በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም በዓለም ዙሪያ ሁሉ ላላችሁ ወገኖቼ ይድረሳችሁ። ዛሬ አጭር የሆነ መልእክት ይዤ ከፊታችሁ ቀርብ ያለው እግዚአብሔር ቃል እንደዚህ ይላል፣ በሁለተኛ ዜና ምራፍ 15 ከቁጥር 3 ጀምሮ እስራኤል ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪ ካህን ያለ ሕግ ይኖር ነበረ። በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት ይላል። በዚያም ዘመን ለሚወጣውና ለሚገባው ሰላም አልነበረም፣ በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበረ። እግዚአብሔርም በመከራ ሁሉ ያስጨንቃቸው ነበረና ወገን ከወገን ጋር ከተማም ከከተማ ጋር ይዋጋ ነበረ ይላል። አይታችኋል። ይሄ አይነት ችግር ውስጥ እንዲገቡ ያደረጋቸው ነገር ምንድነው? እስራኤል ብዙ ዘመን ይላል ያለ እውነተኛ አምላክ ያለ አስተማሪ ካህን ያለ ሕግ ይኖሩ ነበር ይላል አይታችኋል። ሰዎች እውነተኛውን አምላክ እግዚአብሔርን ማምለክ ሲያቆሙ የእግዚአብሔርን ቃል በጥበብና በመገለጥ መንፈስ ተሞልተው በኃይል ተሞልተው የሚያስተምሩ አስተማሪዎች ከሌሉ፣ የእግዚአብሔር ሕግና ስርዓት በምድር ላይ ከሌለ ልክ እንደዚህ ነው የሚሆነው። እግዚአብሔር ምን አደረጋቸው? አስጨነቃቸው ይላል ወገን፣ ከወገኑ ጋር እርስ በእርስ ይዋጉ፣ ይባሉ፣ ይተላለቁ ነበረ። ነገር ግን የሚገርማችሁ ነገር በዚያም ዘመን ለሚወጣውም ለሚገባውም ሰላም አልነበረውም። በምድር በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበረ። እግዚአብሔርም በመከራ ሁሉ ያስጨንቃቸው ነበረ። ወገን ከወገን ጋር፣ ከተማ ከከተማ ጋር ይዋጋ ነበረ ይላል የሚገርማችሁ ነገር በመከራቸውም ይላል አይታቸዋል በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት ይላል። ስለዚህ ዋናው ቁም ነገር ምንድነው? በመከራቸው ጊዜ፣ በተጨነቁ ጊዜ፣ ግራ በገባቸው ጊዜ ወደ እግዚአብሔር ተመለሱ፣ በንስሐ ተመለሱ፣ በታደሶ ተመለሱ። ልክ በንስሐ ከተመለሱ በኋላ እውነተኛውን አምላክ እግዚአብሔርን ሲፈልጉ እርሱም ተገኘላቸው ይላል። አምላካችን እግዚአብሔር ስንፈልገው የሚገኝ ካልፈለግነው የሚሰወር አምላክ ነው። ስለዚህ እንፈልገው፣ እግዚአብሔር ይገኝልናል። ስለዚህ ወደ እውነተኛ ወደ እግዚአብሔር ወደ እውነተኛ አምላክ ወደ እግዚአብሔር መመለስ ይሆንልን። እውነተኛ ደግሞ አስተማሪ ካህናትን በጥበብና በመገለጥ መንፈስ የተሞሉ በእግዚአብሔር ኃይል የተሞሉ እውነተኛ ሰማያዊ ብርሃን የበራላቸውን አገልጋዮች እግዚአብሔር በምድር ሁሉ ያብዛልን። እውነተኛ የእግዚአብሔር ሕግና ስርዓት በምድር ላይ ትንገስ። ጸጋና ሰላም ከእናንተ ጋር ይሁን። ወዳችኋለሁ። ኢየሱስ ክርስቶስ ጌታ ነው። በዘመናችሁ ሁሉ እውነተኛውን አምላክ እግዚአብሔርን አምልኩት። እውነተኛ አገልጋዮችን ተከተሉ። የእግዚአብሔር ሕግና ስርዓቱን ፈጽሙ። ከእውነተኛው አምላክ ጋር በብርሃን ወደፊት መሄድ ይሆንላቸዋል። ሻሎም